ዛሬ በጣም በሚያስደነግጥ እና በሚያሳዝን ሁኔታ ብሩኬ ማንም ሰው እኔ ጋ እንዳይቀር ብሎ አዲስ ሴት ይዞ መጥቷል። እውነት ለመናገር በደንብ ለማየት ሞከርኩኝ። ሶስናም አይደለችም፣ ሀይሚም አይደለችም፣ አዲስ ሴት ናት። ብዙ ጊዜ ብሩኬ አዳዲስ ሰዎች ይዞ ሲመጣ ፊታቸውን አያሳይም፣ ኋላቸውን ነው የሚያሳየው። እኔ በጣም ነው ያዘንሁት፣ ምክንያቱም ነገሮች ተስተካከሉ ብሩኬ በጣም በርዷል፣ ቀዝቅዟል፣ ከሀይሚ ጋር መታረቅ ይፈልጋል እያልኩኝ ትናንትና በደንብ እያየሁ ነበረ። ሀይሚም ደግሞ ነገሮች በቃ ታስተካክልና ሁለቱም አንድ ይሆናሉ እስከ ልደቷ ነገሮች ይፈታሉ ብዬ ሳስብ፣ ጭራሽ ብሩኬ ሌላ አዲስ ህይወት አዲስ ሴት። እውነት ለመናገር ጉልቻ ቢቀያየር ወጥ አያጣፍጥም ይላል የኛ ሀገር ሰው። ትናንትና ቪዲዮ ላይ ካስታወሳችሁ ማለት ነው ሀይምዬ ትላላጣል አደል ያልሽኝ፣ ከዚህ በኋላ እንዴት እንደምላላጥ አሳይሻለሁ፣ ከራሴ ሰው ጋር እንዴት እንደምመጣ አሳይሻለሁ ሲል ቀልዱን ሁላ ነበር የመሰለ። አይታችሁ ከሆነ ብሩኬ በጣም የሆነ ነገሮችን እንደተዋቸው ተናግሯል። ግን በዚህ ልክ ይጨክናል ወይንም ከሌላ ሰው ጋር ሌላ ህይወት ይጀምራል ይሆናል ብዬ ለማሰብ ይከብደኛል። እኔ በጣም ማለት ነው። ሀይሚም ደግሞ ያነጫ ነጫት ነገሩን ነግሬያለሁ። እና ብሩኬ ምን ነክቶት ነው ማለት? ምን ብታስብ ነው አሁን ዛሬ ሌላ ሴት ይዘህ የምትመጣው? በነገራችን ላይ ሴቶች ቢቀያየሩም ተቀያየሩም ምንም ብታረጉ አንድ ናቸው። ምንም የተለየ ነገር የለም። የቅመሟን ያህል የምትኮን አይደለችም። ስለዚህ ለአንተ የምትጠቅምህ አብራህ ያሳለፈች ሀይሚ ናት እንጂ ዛሬ ሌላ ሰው ይዘህ ብትመጣ ትልቅ ደረጃ ከደረስክ በኋላ ያንተን ሀብት ወይንም ደግሞ እንዴት ነው ብቻ፣ ያንተን ነገር ፈልጋ ነው የምትመጣው። ከሀይሚ ጋር ግን ከየት ነው ተነስታችሁ እዚህ ደረጃ የደረሳችሁት? ከቡታጅራ ከትንሿ ከከተማችሁ ተነስታችሁ እንደገና ደግሞ ዩቱባችሁም የዚያን ጊዜ መቶ ሺህ ራሱ ሁለታችሁም አልገባም ነበር አይደለም። ከዛ ጀምራችሁ ለፍታችሁ ብዙ ጣውራ አይታችሁ ነው እዚህ ደረጃ የደረሳችሁ። ስለዚህ በሀይሚ ባትቀይር ሌላ ሴት ባታመጣ ሀይሚም ስለተበሳጨች ይሆናል። አውቃለው። ታግሷል የወንድ ልጅ ትግስት። በነገራችን ላይ እንደ ሴት አይደለም። የሴት ልጅ ልቧ እየወደደ ልትጨቃጨቅ፣ ልትነዛነዝም፣ ልትጣላም ወይንም የሆነ ነገር ልታረግ ትችላለች። ያ ማለት ግን ልቧ ከዛ ሰው ጋር አቀ ወይንም ፍቅሯ ቀነሰ ከውስጧ ወጣላት ማለት አይደለም። ስለምትፈልገው ነው እንደዛ የምታደርገው። ወንዶች ግን አንዳንድ ጊዜ ከቆረጡ ይቆርጣሉ። ብሩቄም እንደዛው ለውሳኔም የሆነ ቁርጥ ለማድረግም ይቸኩላል። ግን ደግሞ በእሱ የምተማመነው እንዴት ነው? ለውሳኔ ቶሎ ቢቸኩልም ነገር ግን በውሳኔው ደግሞ ቶሎ የማይጸናበት አጋጣሚ አለ። ይናገራል፣ ይረሰዋል፣ ይወስናል። የሆነ ነገሮች ከተቀየሩ እሱም ይቀየራል። ያን ነገር እኔ ብቻ ሳልሆን ወንድሞቹም ሲናገሩ ነበር። እና ዛሬ አንዲት የሆነች እንዴት ብዬ ልንገራችሁ ቪዲዮ እንሳ ላይ እኔ ሰድባት አልችልም። ለምን እንደመጣች ደግሞ የብሩኬ ፈገግታ ይሄን ፈገግታ የማውቀው ከሀይሚ ጋር ሆኖ ነው። ከሀይሚ ጋር ፎቶ ሲነሳ አብረው ቪዲዮ ሲሰሩ ብዙ ነገሮች ሲያደርጉ እንደዚህ ፈገግ ብሎ ደስተኛ ሆኖ ነው ቪዲዮ የሚሰራው፣ እንደገና ደግሞ ፎቶም የሚነሳው። ዛሬ ይቺ መታ ይሄን ያህል ፈገግታ ከሰጠች እንኳን ቦታ እና ፊት ሰጥተ ለሴቶች እንደዚሁም መለል ሰለል ብለው ይገባሉ ማለት የተሻለ ወንድ ማንም አይጠላም። ገባችሁ አይደል? ማንም ሰው አይጠላም እና ይቺ ሴት ማናት? ማናት? ሶስና አይደለችም። ሌላ አዲስ ናት። የመጣችሁ ሀይሚ ሶስና ከአንተ ጋር ለምን ሆነች እንደዚህ ተፈጠረ ብላ ይህን ያህል ጉዞ የተጓዘች ሴት ሌላ ሰው እዛ ስትመጣ ደግሞ ምን እንደሚሰማት መገመት አይከብዳችሁም። ቤተሰቦቼ ማለት ነው እና እኔ ከዚህ በፊት ሀይሚዬ ታይ ታይ ነገሮችን ለማምረድ ቦክሪ ወደ ራሴች ተመለሺ፣ የሰው ወሬ አትስሚ፣ ሰው የሚልሽን አትስሚ። ኦዲንስም ቢሆን አንዳንድ ኦዲንስ አንቺን ቢሰድቡሽም የሶሻል ሚዲያ ሰው ነሽ አይተሽ እንዳላየለፍ እያደማ ሊያቆስላል፣ ያበሳጫል ይመስላል ግን አይተሽ እንዳላይ እለፊ። ምክንያቱም እዚ ጋር ብሩኬ አይደለም ጥፋተኛ እነዚህ ሰዎች ናቸው ጥፋተኛ። እና ብሩኬን አትቀሽ የሆነ የሆነ ምንድ ነው ሰጥ አገባ ከብሩኬ ጋር አትግቢ ታይ እያል ብዙ ምክሮች ለሀይምዬ አድርሼ ነበር። ሀይምዬ ግን በጣም ነበር ያበሳጫት። ያው ስለተደራረበባት ነው። ሌላ ምንም አደለም። በዚህ ጋ አላደል አለውሽ የሚላት ከቤተሰብ ያው እንደምታዩት ነው። ገባችሁ። ወንድሞቿም የራሳቸው ላይፍ ላይን ያለውት። እንደገና ደግሞ ጓደኛ ፔስት ጓደኛ በጣም የቅርብ ጓደኛ የላትም። ማን ነው አሁን በዚህ ባንዶር ውስጥ እስኪ፣ ማን ነው ከጎና ያያችሁት? ፍጺ፣ ፍጺ የብሩኬ ጓደኛ ነው። ግን ሃይሜንም ልክ እንደህቱ ነው የሚያተኝ እና እነሱ እነሱ ናቸው እንጂ ከዛውጪ ማን ነው ሃይሜን የደገፋት? ማንም ያ ነገር ስለተደራረበባት ይመስለኛል ልኸኛ የሆነችው የሆነ እንዴት ነው ማለት፣ ይሄ የእሷ መገለጫ አልነበረም። ግን ደግሞ ነገሮችና ጊዜዎች እንዴት እንደሚገለባበጡና እንደሚቀያየሩ አይታወቅምና ለማንም። ብሩኬ ወደ ራስ ተመለስ፣ ሀይሚናት የምታዋጣው ሀይሚናት የምትሻለው አብረሀት ብዙ ጊዜ የተጓዘ ሴት ናትኝ እና እችን ሴት ግን እስኪ ቆይ ቪዲዮ መጀመሪያ እኔ ስድብም አልችልም። እኔ ግን አሁን አሁን ተሳደቢ፣ ተሳደቢ እያለ ሁላ ነው እና ግን አልሳደብም ብሩኬና ን አይደለም። ከእነሱ ውጭ የሚመጡ የሚበጠብጡትም ማለት ነው እና ቤተሰብ ፕላስ እኔ ደንግጫለው ምክንያቱም ነገሮች በርደው ታርቀው ልደቷ በሚገርም ሁኔታ ይከበራል እያልኩ ስጠብቅ ጭራሽ ሌላ ዱብዳ፣ ሌላ ሴት ይዞ ከች ብሏል። ብሩኬ ለማንም ማታ እናያለን። ሰላማችሁ ይብዛ። ላይክ ሼር እያደረጋችሁ ሰብስክራይብ አርጉ።